ሰላም እንዴት ናቸው፣ የተወደዳችሁ ተመልካቾቻችን ውሃ ልካችን ላይ ነው ያላችሁት። እንግዲህ ሳምንት ቃል በገባነው መሰረት ዛሬም በስቱዲዮ ተገኝተናል። አጠገቤ ዶክተር አስግዶም ኃይሌ ከአዲስ አበባ ዩኒቨርሲቲ የሕንፃ ግንባታ ትምህርት ክፍል ኃላፊና ኢንጂነር ኤልያስ ደፋልኝ አማካሪ መሀንዲስ ዛሬም አብረውኝ አሉ። እናንተም አብራችሁን ስለሆናችሁ እጅግ አድርጌ ነው ማመሰግነው። እንዶ ለማስታወስ ያክል የዛሬ ሳምንት በነበረን ክፍል አንድ ፕሮግራም ላይ የኮንስትራክሽን ፕሮጀክት ማኔጅመንት ነው ምን ማለት ነው፣ አስፈላጊነቱ እንዴት ያለ ነው የሚለውን ጉዳይ ተመልክተናል። ዛሬ ደግሞ እንደ ሀገር አሁን ያለንበት ሁኔታ ምን ይመስላል፣ የኮንስትራክሽን ፕሮጀክት ማኔጅመንት እንዴት እየተጠቀምንበት ነው፣ እውነት በትክክል እየተጠቀምንበት ነው ወይ ወይንስ ይቀረናል፣ ከቀረን ደግሞ እንዴት እናስተካክለው በሚሉት ጉዳዮች ቆይታ ይኖረናል። ደግመን ስለተገናኘን እጅግ አድርጌ ነው የማመሰግነው። እንግዲህ ሳምንትን በነበረን ፕሮግራም መሰረት ቀደም ሲል ተመልካቾችን አስታውሻቸዋለሁና እንቀጥላለን። እንግዲህ እንደ ሀገር አሁን አሁን ኮንስትራክሽን ላይ ጥሩ ነን፣ እንደኔ ግምገማ ማለት በፍጥነት ነገሮችን የማከናወን ስራ ላይ እንደ ምንም አንልም፣ ከትላንት ዛሬ የሚል ነገር አለ። ግን እንደ ባለሙያ ደግሞ እናንተ እንደው ስትታዘቡ ከዲዛይን ጀምሮ ከንድፍ ጀምሮ እስከሚጠናቀቅ እስከ ድረስ ወይም ርክክብ ተደርጎ ተግባር ላይ እስከሚውል ድረስ ያለው ተግባር ሁኔታ እንዴት ምን ይመስላል? እንደ ሀገር ያለንበትን ሁኔታ ብንገመግም ደስ ይለኛል። ስለዚህ ለዶክተር ሰጣለው ቅድሚያ እድሉን እሺ፣ አመሰግናለሁ። በድጋሚ ስለተገናኘን እንደ ሀገር ያለንበት እኛ አሁን ፕሮጀክት ማኔጅመንት ማቹሪቲ የሚባላል እንደ ሀገር የምንለካበት ብዙ ጊዜ አንድ አቅጣጫ አይታይም። በአንድ መለኪያ ብቻ አይተሹው ው ማቹሪቲ አድጓል ወይ በልጽጓል የፕሮጀክት አስተዳደርና አገነባብ ሂደታችን ወይም አልበለጸገም ወይም ገና ይቀረዋል የጫጫ ነው ለማለት በጣም ከባድ ነው። ግን የተለያዩ ነገሮችን ማየት ይፈልጋል መጀመሪያ ለእኛ ፕሮጀክት ማኔጅመንት የአስተዳደር እና የመምራት አቅም ኢንዱስትሪው ራሱ አስተዋጽኦ አለው። ስለዚህ ኢንዱስትሪያችን ጋር ራሱ ምንድን ያለው ነገር የሚለው ማየት ይፈልጋል። ባለፈው እንዳወራ ነው በጣም ትራዲሽናል ወይም ደግሞ በባህላዊ መንገድ የመጣ ነውን መንገድ እና ለአዲስ ነገር ለአዲስ ቴክኖሎጂ ለአዲስ አሳሰብ በደንብ ክፍት አለመሆናችን የራሱ ችግር ይዞ ይመጣል ብዬ አስባለሁ። ሌላው ኢንዱስትሪው ራሱ ስኪልድ ማንፓወር ችግር አለበት። በደንብ የሰለጠነ የሰው ኃይል በደንብ የለውም የሚል እምነት አለኝ። አሁን ምናልባት ሰው ይሄን ስንል ብዙ ኢንጂነሮች አሉ፣ ብዙ ሰራተኞች አሉ ይላል። ግን ስኪልድ የሚለው ቃል ከባድ ነው። የሰለጠነ ነው፣ መዘርፉ የበቃ የበቃ ብቃት ያለው ነው። መማር ባይተሰልፍ ብቁ አያደርግሽም። እኛ ስላስተማር ናቸው ብቁ ይሆናሉ ማለት አይደለም። ተፈትኖ የሆነ ነገር ስላለፉ አይደለም። ፕራክቲስ ሲያደርጉ የተሻለ ብቃት ማግኘት አለባቸው። ይሄ ደግሞ ከአመለካከት ይጀምራል። ስለ ኢንዱስትሪ ያላቸው አመለካከት ምን ያህል ይገርናቸው? ምን ያህል ኢንዱስትሪው ደግሞ ለማብቃት ሬዲ ነው እራሱ የሚለው ይፈልጋል። ሌላው ለአዳዲስ ቴክኖሎጂዎች ምን ያህል ዝግጁ ነን? አሁን አንዳንድ ጥሩ ሂደቶች የምናያቸው አሉ። ለምሳሌ በነገርሽ ላይ ለዚሁ ፕሮጀክት ማኔጅመንትን እንዲመራ እንዲያበለጽግ እንደ ሀገር ኢንስቲትዩት አለን። ኮንስትራክሽን ማኔጅመንት ኢንስቲትዩት አለ በኮንስትራክሽን ሚኒስቴር ስር ሰው አውቃለው። በቅርበት ከእነሱም ጋር እንሰራለን። ብዙ ስራዎችን ይሰራሉ። የኢትዮጵያን ስታንዳርድስ ኤጀንሲ ብዙ ጥናቶች አብረናቸው እንሰራለን። ስታንዳርድ ከማውጣት አንጻር፣ ጥራትን ከማረጋገጥ አንጻር በጣም ብዙ ይበል የሚያሰኝ ጥሩ ጥሩ ስራዎች እየተሰሩ ነው። መተን ደግሞ ወደ ቁጥጥሩ ወይም ደግሞ ወደ ትግበራው ስንሄድ ይሄ ሬጉላቶሪ ፍሬምወርካችን ትንሽ አንዳንዴ ከንበርሰም ይሆናል። አሰልቺ፣ አድካሚ፣ ያዢ ጎታች እንዳይሆኑ ደግሞ እንፈራለን። ምክንያቱም ሰው ፕላን ባደረገበት ጊዜ ማለቅ አለበት እና አንሰርቴኒቲ መብዛት የለበትም። ቅድም እንዳልነው ፕሮጀክት ማለት መነሻ ማለቅ ያለው ሚትክለስሊ ፕላን መደረግ አለበት። ተቆጣጣሪ መስሪያ ቤትም ተፈጥሮለታል አለው እያልን ነው። ስለዚህ መርህ ህግ አለው ማለት ነው። ያንን መርህ ተከትለን እየሰራን ነው ወይ እዛ ላይ ትንሽ ነገር በጣም ጥሩ ዶክተር አስገዶም በሰፊው ሄደበታል። ምንድን ነው ያለብኝ ያለንበት ዛሬ ላይ በኮንስትራክሽን ኢንዱስትሪ ከዓለምም ከኢንዱስትሪ ከሳይንሱ ከአርቱም ከስቴት ኦፍ አርት ያለን ምን ያህል ዴቪየት አድርገናል የሚለውን ነገር ስናየው የተወሰነ እንትን አለ፣ ትንሽ ወደ ታች እንትን ነው ያለ። ነው ምንድን ነው እኛ ሀገር ብቻ ሊሆን ይችላል። አክቹዋሊ ይሄ ኮንስትራክሽን ኢንዱስትሪው ቅድም ትራዲሽናሊ የሚለው ነገር ኮንስትራክሽን ኢንዱስትሪው ኖሌጅ አፕቴክ ሬቱ አነስተኛ ነው። ከሌሎች ኢንዱስትሪ እኔ በጣም ይገርመኛል። ለምሳሌ አንድ በአይቲ ኦር በሌላ አንድ ነገር ኢቨን በሕክምና አንድ ነገር ሌላ አውሮፓ ሀገር ሳምቲንግ የተገኘ ነገር በተወሰነ በአጭር ጊዜ ውስጥ እኛ ሀገር ውስጥ ተግባራዊ ሲሆን እናያለን። ስፔሻሊ አይቲ ኢቲ እና ኮምፒተር ኢንጂኒሪንግ ኦር ሰምቲንግ ላይክ ዛት፣ እዛ የተደረገው በአጭር ፍጥነት ይደርሳል። የኮንስትራክሽን ግን እንትኑ ቴክኖሎጂ አፕቴኩ በጣም እንትን ነው፣ ስሎ ነው፣ ተቸካይነት አለበት። በቃ በጣም ስሎ ነው። ስቲል ዊ አር ዩዚንግ የጣሊያን ጠርም እንጠቀማለን። ጣሊያን ከኛ ከሄደች ስንት ጊዜ ነው? ብዙ የራሳችን አልተርናቲቭ ማቴሪያል ከብሎኬት አልወጣንም። አልተርናቲቭ ማቴሪያል ምንም አልጠቀምንም። እና በጣም የድሮን ነገር ነው ያለ ነው እና ብዙም ከዘመኑ ጋር የሚሄድ እንትኑ ኢንዱስትሪው እኛ ሀገር በጣም እንትን ነው ሎ ነው። ከሌላ እንትን የመቀበሉ ይመጣሉ። የውጭ ኮንትራክተሮች ባለሀብቶች ይመጣሉ ግን ምንም ኖሌጅ ትራንስፈር የሚባል ነገር የለም። በቃ ይቀጠራል። አሁን አለ አሁን መንግስት ያስገዳቸዋል የተወሰነ ይቀጠራሉ ግን እነኛ ልጆች ዳታ ኮሌክተር ነው የሚሆኑት። ምንም በደንብ ሪል የሆነ ኖሌጅ ትራንስፈር እንትን የለም። አንደኛው ትልቁ ችግር ይሄ ይመስለኛል። የፐብሊክ ሴክተሩ ዶሚነንስ እናያለን። በጣም የመንግስት ፕሮጀክቶች ይበዛሉ። ታዳጊ ሀገር ገና አዳጊ እንደመሆናችን ይሄ የሚጠበቅ ነው። የመንግስት ፕሮጀክቶች መብዛት አለባቸው ግን የግሉም ሴክተር ደግሞ በደንብ አብሮ መበልጸግ አለበት። እኩል መሄድ አለባቸው። ኢምባላንስ መኖር የለበትም። ይሄ ለምንድን ነው መሰለሽ? ፐብሊክ ሴክተር እኛ አገር ብቻ ሳይሆን የትም ሀገር ለአካውንተቢሊቲና ለእንትን የተጋለጡ ናቸው። ሶ ተጠያቂነትን ማምጣት አለባቸው። ለኢንኤፊሸንሲም በጣም ይጋለጣሉ። ስለዚህ ጥራትን ለማረጋገጥ ከባድ ነው። ወይራስ የግሉ ሴክተር ደግሞ ለውድድር የተመቻቸ ነው። እንደገናም ደግሞ አዳዲስ ቴክኖሎጂዎችን ለማበልጸግና ኢንቨንት ለማድረግ ለመፍጠር ዝግጁ ነው የግሉ ሴክተር። ስለዚህ በዚህ ኢንቫይሮንመንት ውስጥ ነው እንግዲህ ፕሮጀክት ማኔጅመንትን እየተገበርን ነው ወይም ምንለው ስለዚህ አንዳንዱ የውድድር ሜዳዎቹ ጥሩ ናቸው፣ አንዳንዶቹ ደግሞ አይደሉም። አንዳንዶቹ ሜሪት ቤዝድ ናቸው፣ አንዳንዶቹ አይደሉም። ስለዚህ ምን ያደርገዋል ማለት ነው። ዝም ብሎ ሜሪት ቤዝድ እንትን ያላገኘ ኮምፒቲቲቭ ባልሆነ ኢንቫይሮንመንት ውስጥ የመጣው ሰው ፕሮጀክት ማኔጅመንት ኖሌጅን ብዙ ቦዲ ኦፍ ኖሌጆች አሉ አስራ ምናምን አስራ ሶስት ሁሌ የሚያድጉ ናቸው። አንዱንም ላይ ተገብረው ይችላል። በባህላዊ መንገድ ካልወሰድኩት ሊል ይችላል። ወይራስ በውድድርና በጥሩ መንገድ የመጣው ደግሞ በደንብ አብልጽጎት በደንብ ሊሰራበት ሊተገብርበት ይችላል። ውጤቱ ግን የሚገርመው ይታያል ስራ ላይ። መደበቅ የምንችለው ኢንዱስትሪ አይደለም። አንላይክ አንዳንድ ሰርቪሶች የሚታይ ስራ ነው የምንሰራው። ስለዚህ አስር ወር አቅዶ በአስር ወር ሰራ ወይ ብለሽ ታይምን ቼክ ማድረግ ነው በ10 ሚሊዮን ብር ሰራው ያሉ ያሉት በ10 ሚሊዮን ብር ሰራው ወይ? በ12 ሰዎች ነው የምሰራው ካለ በ12 ሰው ነው ወይ የሰራው? አይ ተጨማሪ ማሽነሪ ያስፈልጎታል ተጨማሪ እንትን ኮስት አርጎታል ከሆነ በትክክል ፕላን እንዳላረገው አውቃለሁ። አዎ ሶ ቅድም ክሎዝ አውት ላይ ያለው ነው እሱ ነው። ወደኛ ሀገር ያሉ ፕሮጀክቶች ስንመጣ ቅድም እንደተባለው በአፕሪሺየት ማድረግ ይገባናል። ኢንስቲትዩቱ የሚሰራ ያለውን ትሬኒንግ ይሰጣል። በደንብ አድርጎ አዌርነስ ይሰጣል። ሰርቲፊኬሽን ፕሮግራሞች፣ አሁን ፕሮጀክት ማኔጅመንት ራሱን ይችሎ እንደ ዲሲፕሊን ሰርተ ፕራውድ ያደርጋል። አሁን ብዙ ሰው ሰርቲፊኬት ያደርጋል። ይሄ በጣም እንትን አሪፍ ነገር ነው። ራሱ አሶሲኤሽኑም እንደዚሁ እንትን አለ፣ ጅምሮች አሉ። ግን እዛም ላይ ስኪልድ የሚለው ነገር በጣም ከባድ ነው። ስኪልድ የሚለው ነገር ማለት ነው ስኪልድ ሲዝን የሆነ ሰው ለማፍራት፣ እነኛም ላይ አለ ትሬኒንግ። አሁን አንድ ቀን ሙሉ ሰጥቶ አንድ ሰው ፕሮጀክት ማኔጅመንትን እንዲያውቅ ኤክስፔክት ማድረግ አይጠበቅም። በየጊዜው በስሞል በስሞል ከፋፍሎ በደንብ አድርጎ እያለሰለሰው እያለሰለሰው እየሰረጸው እየሰረጸው እንዲሄድ ነው እንጂ በአንድ ቀን ብቻ ጠዋት ጀምሮ ለፍልፎ ማታ ጨርሶ ሰርተፊኬት ፕሮጀክት ሰርተፊኬት መስጠት እንትን አያደርግም። ሃንድስ ኦን ኤክስፒሪየንስ ያስፈልጋል። እያንዳንዱን ነገር እዛ ላይ ያስፈልጋል። እና የእኛ ሀገር እንትኖችን ብናያቸው ቢትዊን ላው ኤንድ ሚዲየም ነው በአነስተኛና በመካከለኛ መካከል መካከለኛ በዛ ደረጃ ነው። ቢትዊን ዋን ኤንድ ትሪ ነው አሉ። ለምሳሌ ሌቨል ትሪ አካባቢ ያሉ ፕሮጀክቶች አሉ። ለምሳሌ እነ ሬኔሳንስ ዳም፣ ሌሎች ትልልቅ የመንገድ ፕሮጀክቶች አሉ። ግን አትላርጅ ስናየው ግን በሎ ኤንድ ሚዲየም ላይ ነው ያለ ነው እንግዲህ ስለ ፕሮጀክት ማኔጅመንት በጣም አስፈላጊነት ነው እያነሳ ነው ያለ ነው። በርካታ የዓለም ሀገራት ተጠቅሞበታል። እኛም ወደዛ እንሂድ፣ የኮንስትራክሽን ዘርፉ ይዘምን፣ ከፍ እንበል፣ እንደግ እያልን ነው። አሁን ያለውንም ያለውን መልካምም ነገር እያነሳን ነው ያለ ነው እና ምናልባት እንደ የኮንስትራክሽን ፕሮጀክት ማኔጅመንት ለግንባታ ኢንዱስትሪ በጣም አስፈላጊ ከሆነ ዘንዳ በዘርፉ የተሰማሩ አካላት እንዴት ይጠቀሙበት። ባለፈውም ስናገር ነበር እንደ አማራጭ አለማየት ነው። እንደዚህ አይነት ነገሮችን ማበልጸግ መጠቀም ባረገ ውስጥ ባልናረገ ውስጥ ችግር የለውም አይነት መሆን የለበትም። ስለዚህ መጀመሪያ ሁሉም ባለሙያ ከባለሙያውም አልፎ ደንበኞችም፣ ክሊያንቶችም፣ አሰሪዎችም መፈለግ አለባቸው። ክሊን የሆነ ፕሮጀክት ማኔጅመንት ወይም የፕሮጀክቶች ትግበራ እና አመራር ዘዴ ያስፈልጋል ብለው ማመን አለባቸው። በባህላዊ መንገድ እንዲሰራላቸው መፍቀድ የለባቸውም። ስለዚህ እኛ ያንን በፈለግን ቁጥር ስለዚህ እናደርጋለን። ደግሞ ራሳችንን ቀጥሎ እናበቃለን። ይህን ከማብቃት አንጻር ብዙ ባለድርሻ አካላት አሉ። እኔ ያንን ከመፈለግ ጊዜን ከመስጠት ከመሰዋት መጀመር አለብኝ። የመንግስት ኢንስቲትዩሽኖች ላይክ ሲኤም አይ ደግሞ ያንን ፕላትፎርም ማዘጋጀት እያደረጉት እንዳለው ማዘጋጀት ማዘጋጀትና አካሄዱን ሁሌ መገምገም እንደተባለው ሰርቲፊኬት ብቻ መስጠት ሳይሆን ሄዶ ምን ተገበሩት ወይስ ምን አደረጉት። እኛ ሀያ ዓመት ሰርተን ኮዚ ኢንዱስትሪ ላይ ገና አሁን የማናውቃቸው ብዙ አዳዲስ ነገሮች እየተፈጠሩ እየተማርን ነው። ትላንት ካጠፋ ነው እየተማርን ነው እንትን የምንለው እንጂ፣ ዛሬ የሆነ ዲግሪ ይዞ ስለወጣ አንድ ሰው እና የሆነ ሰርቲፊኬት ስለተሰጠው አንድ ትልቅ ፕሮጀክት ማኔጅ ማድረግ ሊችል ይችላል፣ ግን የሚያጠፋውም ነገር ይኖራል። እኛም እናጠፋለን ስንሰራ ገባሽ። ሶ ጥንቃቄ ይፈልጋል። ሰርቲፊኬት መስጠት ብቻ ሳይሆን መከታተል እየተጠቀሙበት ነው ወይ ብሎ ወርዶ አማካሪ ድርጅቶች እንደነ ኤልያስ፣ እንደ ሌሎችንም የግልም የመንግስቶችን ቼክ ማድረግ ይፈልጋል። ከዛ ሬጉላቶሪ ቦዲዎችም እነዚህ አስፈጻሚ አካላትም ይህንን መተግበር አስገዳጅ ማድረግ ያስፈልጋል። ስታንዳርድስ ኤጀንሲ፣ ኮንስትራክሽን ማኔጅመንት ኢንስቲትዩትም እዚህ ላይ እየሰሩ እንደሆነ አውቃለሁ። ለምሳሌ ቢልዲንግ ኢንፎርሜሽን ሞዴሊንግ ሮድ ማፕ ነበረ ከ2017 ጀምሮ አስገዳጅ እንዲሆን ትግበራ ላይ ምን ያህል ኢፌክቲቭ ነው የሚለው አላውቀውም። ፕሮጀክት ማኔጅመንት ስልጠናዎችንና ሰርቲፊኬቶችን ማግኘት አስገዳጅ እንዲሆኑ የሕግ ማዕቀፎች ውስጥ ገብተዋል። ጥሩ ነው ግን ፓራላሊ አስገዳጅ ስናረገው ደግሞ ብቁ ዜጋ አፍርተናል ወይ አሰልጥነናል ወይ ብለን ደግሞ እንትን ማለት አለብን። ስለዚህ እነሱ ድርሻቸው መወጣት አለባቸው። ከዛ አካደሚያውም አብሮ መስራት አለበት። ድሮ በተቃኘ የማስተማር ዘዴና ዘይቤ አሁንም ማስተማር አንችልም። ዘመኑን መዋጀት አለበት። እያንዳንዱ መምህር ዘመኑን የዋጀ መሆን አለበት። አሁን ማወራቸውን ቴክኖሎጂዎችና እና ቱሎች የማያውቁ ኮንስትራክሽን ኢንዱስትሪ ውስጥ ያሉ የዩኒቨርሲቲ መምህራን አሉ። እውነቱን ስንነጋገር እና ራሳችን ምን ያህል እያበቃን ነው? ትላንት ባስተማር ነው ባህላዊ ዘዴ አሁንም ቁጭ ብለን በእጁ እንዲሰራ እያደረግኩት ተማሪው ወጥቶ አሁንም በእጁ ሁሉን ነገር ሰርቶ ዘመናዊ ነገር እንዲያመጣ ከውጩ ጋር ተወዳዳሪ የሆነ ኢንዱስትሪ እንዲመጣ አልጠብቅም። ስለዚህ ብዙ ከትምህርት ሴክተሩ እስከ የመንግስት አካላት፣ እስከ አሰሪዎች ድረስ ብዙ ድርሻ ይጠበቅብናል የሚል እምነት አለ። ሶፍት ስኪል ያስፈልጓል። ኮሚኒኬሽን፣ ኔጎሽሽን እንደዚህ እንደዚህ ነገሮችን የመምራትትን ሊደርሽፕ ያስፈልጓል። ከነኚህ ከሁለቱም በተጨማሪ ፕሮጀክት ማኔጅመንት ስኪል ያስፈልጓል። ፕሮጀክት ማኔጅመንት ስኪል ያስፈልጓል። ፕሮጀክት ማኔጅመንት ልክ ሌቨሏ ላይ እንዳለ ነው ነው። እንደነዛ በትራዲሽናል ዝም ብሎ እንደ ካቦ እንደ ሱፐር ኢንቴንዳንት አይደለም። የፕሮጀክት ማኔጀር ራሱ ሳይንስ አለው። እንዴት ነው የሚመራው፣ እንዴት ፕላን ይደረጋል ነው እንጂ የካሪስማቲክ ፓወር ብቻ እንትን አያደርግም፣ ሊደር አያደርገው። ግን ያ ይጠቅማል፣ ያ ይጠቅማል። ግን ራሱን የቻለ ሳይንስ አለው። በቅድምም እንዳልነው በአንድ ቀን ትሬኒንግ ምናምን ሳይሆን በደንብ ተደርጎ ሊጠና የሚገባው ራሱን የቻለ ሳይንስ አን አርት ነው አክቹዋሊ ማኔጅመንት አለ፣ ሳይንስ ደግሞ አለው። ዲሲፕሊን እንዳለው ፕሮሲጀሮች አሉ። በየ እንትኑ ሪስክ እንዴት ማነጅ ይደረጋል። ታይም እንዴት ማነጅ ይደረጋል። ኳሊቲ እንዴት ማኔጅ ይደረጋል። በሙሉ ሪሶርስ እንዴት ማኔጅ ይደረጋል። ስቴክ ሆልደርስ እንዴት ማኔጅ ይደረጋል። ሬጉላቶሪስ እንዴት ማኔጅ ይደረጋሉ። እዛ ባለሙያዎች መንግሥትና ሬጉላቶሪ ባለሙያዎች ሀፍቱ ቢያ ካፓሲቲትድ ሆን አለባቸው ልክ እንደ ሌሎቹ ማለት ነው፣ እንደ ኮንትራክተርም እንደ ኮንሰልታንትም በሁሉም የመጣ ቢሆንም ግን የፐብሊክ ላይ ያሉት ባለሙያዎች ደግሞ የበለጠ እንትን ያስፈልጋቸዋል፣ እንደዚህ በደንብ አድርገው ኮንቲኒስ የሆነ ትሬኒንግ እና አንድ ሰውን ኤክስፒሪንስ በደንብ ያስፈልጋቸዋል። ያኔ ነው እንዳለ እንትኑ አንድ ሰው ስኪልድ የሆነ ሰው ስናስቀምጥ ከሱ በዛ ያንን ስኪል ሴት ካሟላ በኋላ ሌላ ደግሞ ሌሎቹ ኦፊስ ጂዘሩ ሚሆን ዲዛይን ቲም ሊደሩ ሌሎቹ ደግሞ የራሳቸውን ይኖራቸዋል። ያኔ ሲሆን እንዳለ ጠቅላላ ሆሊስቲክ ነው ስራው እና አንድ ላይ ግን ፍሩቱ ግን ለኢንዱስትሪውም ለሀገርም ጥሩ የሚሆነው ሁሉም የድርሻው ሲበቃ ነው። እና ታማኝ ሲሆን ነው። ታማኝነት በኢንዱስትሪ ትልቁ ትልቁ ትልቁ እንትን ነው፣ ታማኝነት ነው። ያ ደግሞ ከሁለት ነገር ይመነጫል። አንደኛ ኢንቴግሪቲ ሆነስ፣ አሁን ትረስት ወርዚ አይደለም። አሁን ብዙ ጊዜ ኢንዱስትሪው እንዲህ ለሌላ የተጋለጠ ይላል፣ ግን ያ ከየት ይመጣል? ከኢንቴግሪቲ ከራሱ ከሰውየው ኢንቴግሪቲ ይመጣል። ከዛ ከኮምፒተንስም ይመጣል። ብዙ ጊዜ ኮምፒተንስ ሲያንስ ነው ወደዛ ነገር የሚመጣውእና ያንን እስኪል ሴት ባላሟላ ቁጥር ሌላ መደበቂያ ነገር ስለሚፈልግ ወደ ሌላ ይሄዳል። ስለዚህ ኢንዱስትሪውን እንዳለ ለማስተካከል የእያንዳንዱን እስኪል ሴት ዲፋይን አድርጎ አንድ ሰው ፕሮጀክት ማኔጀር ለመባል ይሄ መሟላት አለበት ብሎ ያንን ሲያሟላ እንትን ማድረግ ይቻላል። በጣም ቆንጆ ቆይታ ነበረን። እንግዲህ ከተመልካቾቻችን መካከል ይሄ የሚመለከታቸው ባለድርሻ አካላት በጣም ጥሩ መረጃ አግኝተውበታል ብለን ተስፋ እናደርጋለን። ስለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ለተከታታይ ሁለት ሳምንታት በኮንስትራክሽን ፕሮጀክት ማኔጅመንት አስፈላጊነት ዙሪያ ያነሳ ነው ውይይት የተከታተላችሁትን ይመስል ነበር። ቀሪ የውሃል ፕሮግራሞቻችን ይቀጥላሉ። እኛ ግን ጨርሰናል። ጤና ይስጥልኝ።